በማዕከላዊ ኢትዮጵያ ክልል ኢንዱስትሪ ፓርኮች ልማት ኮርፖሬሽን አዘጋጅነት በኮርፖሬሽኑ ታሪክ የመጀመሪያ የሆነው የ2017 ኤክስፖና የውይይት መድረክ በሆሳዕና ከተማ ተካሂዷል። በምክክር መድረኩም የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰውን ጨምሮ የተለያዩ የክልሉ ከፍተኛ አመራሮች፣ አጋር ድርጅቶችና ጥሪ የተደረገላቸው አካላት ተሳታፊ ሆነዋል። በርዕሰ መስተዳድሩ የተመራ ልክም በማዕከላዊ ኢትዮጵያ ክልል ኢንዱስትሪ ፓርኮች ልማት ኮርፖሬሽን የሆሳዕና ከተማ ሊቻምባ ማንፋክቸሪንግ ኢንዱስትሪ ጎንደርን ተዘዋሮ ጎብኝተዋል። የ2017 ኤክስፖንም መርቀው ከፍተዋል። ርዕሰ መስተዳድሩ በተዘጋጀው የውይይት መድረክ ላይም ተገኝተው መልእክት አስተላልፈዋል። በመልእክታቸውም በኢትዮጵያ ታምርት ንቅናቄ በተሰራው ስራ ዘርፈ ብዙ ለውጦች ስለ መምጣታቸው ተናግረዋል። ከእነዚህ ዘርፎች አንዱ የማኑፋክቸሪንግ ዘርፍ እንደሆነም አንስተዋል። እኛ ገር ማኑፋክቸሪንግ ወይም ኢንዱስትሪ ሴክተሩን በደንብ ለማስፋፋት ዛሬ ትልልቅ የሆኑ የኢንዱስትሪ መንደሮችን መገንባት፣ መካከለኛዎችና አነስተኛዎችን ማጠናከር ኢትዮጵያ ታምርት የሚባል ደግሞ አዲስ የንቅናቄ መድረክ ተፈጥሯል። በኢትዮጵያ ታምርት ንቅናቄ መድረክ በርካቶች ተዘግተው የነበሩ ስራ ያልጀመሩ፣ ስራ ጀምሮ ያቋረጡ፣ ከባለድርሻ አካላት ጋር ጥሩ ግንኙነት ያልነበራቸው ምርቶቻቸው በአነስተኛ የሚመረት የነበረው ተጠናክረው ወደ ስራ እንዲገቡ ተደርጓል። የኢንዱስትሪ ኮርፖሬሽኖችም በደንብ ተጠናክረው ወደ ስራ እንዲገቡ ተደርጓል። ሰው በዚህ መሰረት ማኒፋክቸሪንግ ለወደፊቱ ኢኮኖሚያችንን ከሚመሩ ሴክተሮች መካከል አንዱ ነው ተብሎ ይታሰባል። የውጭ ምንዛሬ ማስቀረት የሚያስችሉ ስራዎች በኢንዱስትሪ ዘርፉ መሰራት እንዳለበት ርዕሰ መስተዳድሩ ተናግረዋል። ለዚህም ትኩረት ያሻል ብለዋል። ብዙ ጉዳዮች ከብዙ ሀገር ብዙ ዶላር አውጥተን የምንገዛቸው ነገሮች ሀገር ውስጥ ማምረት ያስፈልጋል። ሴም ታይም ሀገር ውስጥ ያመረትናቸው ጉዳዮች ደግሞ ስታንዳርዳቸውን ጠብቀን ኳሊቲውን ጠብቀን አሻሽለን ደግሞ ወደ ውጭ ሀገር መላክ ደግሞ ይገባናል። አንዳንድ በጣም ረጅም ዓመት በኢንዱስትሪ ውስጥ ለማለፍ ብንሞክርም የኢንዱስትሪ ነገር ግን በጣም የተነቃቃበት ዘመን ይሄኛው ዘመን ነው። ከዚህ በፊት ከነበሩት በ10 እጥፍ በ300% እጥፍ ድረስ ያደጉ ገቢዎችን አግኝተናል። ሰው ይሄን ስንሰራ ይሄን ስንመካከር አጠቃላይ እዚች አካባቢ የሰራናትን ስራ ብቻ ሳይሆን ሁሉ ስራ ተሳስሮ ለአገር እድገት እንደሚጠቅም ግምት ውስጥ አስገብተን መሆን መቻል ይኖርብናል። ለወጣቶች የስራ እድል በመፍጠሩ ረገድ እንደ ክልል የተሰራው ስራ ውጤት የተመዘገበበት ነው ያሉት ርዕሰ መስተዳድሩ ለዚህ ደግሞ ማሳያው በሆሳና ከተማ የተመለከትነው ሊቻምባ የኢንዱስትሪ መንደር ነው ብለዋል። ለወጣቶች የስራ እድል ፈጠራ ጥሩ ነው። ዛሬ የተወሰነ ቦታ ጎብኝተናል። አንድ አራት አምስት ላይ ተናል እያንዳንዱ ከሀያ ሰው፣ ሰላሳ ሰው፣ አስራ አምስት ሰው ይዟል። ቀላል ነገር አይደለም። ሁሉም አካባቢ ተመሳሳይ ነገር ከፍተን 50 ሰው 60 ሰው እንደዚህ ቢይዙልን ወጣቶች የቴክኒክና ሙያ ትምህርት ከጨረሱ በኋላ የዩኒቨርሲቲ ትምህርት ከጨረሱ በኋላ አርሶ አደሮች የስምንት ያፍ ትምህርት ከጨረሱ በኋላ በጉልበታቸው እንዲያገለግሉ ትንንሽ ኮርስ ወስደው እንዲጠቀሙ ለማድረግ ይጠቅማለን። በመድረኩ በማምረት ዘርፍ ላይ የተሰማሩ አካላትም እያጋጠማቸው ያለው የካፒታል እጥረትና የመስሪያ ቦታ ወስደው የማሽነሪ እጥረት ማጋጠሙን በማንሳት መንግስት ድጋፍ እንዲያደርግላቸው ጥሪም አቅርበዋል። ከዚህ ባለፈም የገበያ ትስስር ከመፍጠሩ ረገድም መታየት አለበትም ብለዋል። ከተሳታፊዎች ለተነሳው ጥያቄዎች የክልሉ ርዕሰ መስተዳድር ዶክተር እንዳሻው ጣሰው ምላሽና ማብራሪያ ሰጥተዋል። በምላሻቸውም በክልሉ የሰለጠነ የሰው ኃይል ለመፍጠር መስራት ያሻልን ብለዋል። ስለሰለጠነ የሰው ኃይል ስንነጋገር ትንሽ ጥንቃቄ ይፈልጋል። ማንኛውም የሰለጠነ የሰው ኃይል አዲስ ማሽን ሲመጣለት በቀላሉ አይታወቅ። ሲቻል ማሽኑን የሰሩ ሰዎች ያስለጡታል ነው። አንዳንድ እናንተ ገና ስላልደረሳችሁ ነው። እንትናችሁ ካምፓኒዎች ትልቅ ሲሆን ሰዎች ውጭ አገር ዳችሁ ታስለጥናለች። ራሱ ማሽን የተሰራበት አለ እዛ። ገና ባልተደረሰበታለች እኛ ሀገር ደግሞ ሲሆን ለምኖች ጊዜ ይፈጃል። አንድ ሳምንት፣ ሁለት ሳምንት ወር ድረስ ኮች የሚያደርጉ ሰዎች ሰዎች ያስፈልጋል። ቴክኒክ እና ሙ አጠቃላይ ስትዋዩ ለእነዚህ አካላት የሰው ኃይል እንዴት ነው የምናቀርበው የሚል መዋየት ያስፈል ከካፒታል ከማሽነሪያ አቅርቦት ከመብራት ኃይል መቆራረጥ ጋር ተያይዞ ለተነሱ ጥያቄዎችም የክልሉ መንግስት ደረጃ በደረጃ ለመፍታት ይሰራለን ብለዋል። ርዕሰ መስተዳድሩም አይስጋ የተባለው ነገር እጥረቶች ይኖራሉ ብዬ ነው የማስባለ። ምን መደረግ አለበት? ሚ የሚመለከታቸው ፋይናንስ ተቋማት በሰላሳ በሚቀጥለው ስንገናኝ ፕሮፖዝ የሚያደርጉትን ነገር በደንብ አድርገው ያመጡ። ሁለተኛ እናንተም ጋር ደግሞ የተሰጣቸው ነገር መመለስ አለ የመብራት መብራት አቅርቦት ይሄ ክትትል ያስፈልገዋል። አንድ በክልል ደረጃ የተቋቋሙ ኮሚቴ አለ። መብራት ችግር ባለባቸው ቦታ ሁሉ ተወርቦ ችግር ይፈታል፣ መረጃ ከደረሰ። የገበያ ትስስርን በመፍጠር ረገድም ትኩረት ሊሰጠው ይገባል ብለዋል። የገበያ ትስስር ወሳኝ ጉዳይ ነው። ቤዚክ ሰው ብርቱ ካበረተ በኋላ የሚወስድለት አካል ምኖራል። በጣም ትክክል ነው። ቤዚክ ብለን የሚወስድ ይሄ በውድድር ውስጥ ማለፍ አለባችሁ። ግን በውድድር ውስጥ ለማለፍ የእኛ እገዛ ደግሞ ያስፈል አሁን ኢትዮጵያ ታምርት ንቅናቄ አንዱ ዓላማ እናንተ ያመረታችሁትን እንግዲህ ትንታታን በዚህ ይሄ በደንብ አስበርበት ሁሉ ነው። ፕሮፖዛል በደንብ አዘጋጅታችሁ እንዴት መተሳሰር አለበት፣ እንዴ ምርቶችን እንዴት እንደተነበል፣ እንዴ ገበያው እንዴት እንደተቀመመ ማለት አለበት። በደንብ ከበረታ ማዕከላዊ ኢትዮጵያ ክልል ከላይ አንስቶ እስከታች ያለው ቦታ ኮሪደር ነው፣ የሸቀጥ ኮሪደር ይሆናል። ከማዕከላዊ ከተማ ትምህርት ቤት እዚህ የምናደርግበት እንደገና ከዚህ ደግሞ ወደ ገጠሩ ወደታችን ወደታችን ወዳለ የማሸጋገሩበት ምርቶችን ከዛ መጥተው እዚህ ተጠራቅሞ ወደ ማዕከላዊ ክልል የሚገባበት ቦታ ይሆናል።